ሰላም እንዴት ናችሁ? ዛሬ እንግዲህ ሁላችንም እኔና ወዳጆቼ ማንኛውም ሰው ማለት ነው፣ ስደት ሲወጣ የመጀመሪያው እንደመሆኑ መጠን የሰሃታቸው ስህተቶች አሉ። እነዚያን ስህተቶች እናንተ እንዳትደግሙ አውሮፓ፣ ዩኬ፣ ካናዳ፣ አሜሪካ፣ አውስትራሊያ ያለ ይሄን አሁን ምላችሁን ነገር የዛሬ አምስት ሰባት ዓመት የሚነግረኝ ሰው ቢኖር ብዬ ነው የምመኘው። ምክንያቱም አምስትና ሰባት ዓመት ኢንቨስት ባደርግ የሆነ አሁን የምነግራችሁ ነገር ላይ አሁን በጣም ብዙ የተሻለ ቦታ አደርስ ነበር። ግን እግዚአብሔር ይመስገን ነቅተናል የገባንን ነገር ደግሞ ለእናንተ ሼር እናደርጋለን። ለዚህ ቲቸና አዲስ ከሆናችሁ ሼር ለሚጠቅመው ሰው ማድረግና ሰብስክራይብ አድርጋችሁ ቤተሰብ መሆን ፕሊስ ፕሊስ ፕሊስ አይረሳ፣ ሰፖርት እንድታደርጉን አበረታታቸዋለሁ። ወደ ሀሳቤ በቀጥታ ላይ ጊዜያችሁን አልውሰድ፣ አውሮፓ አሜሪካ ዩኬ፣ በተለይ ዩኬ እና አውሮፓ ላይ አዲስ ከሆናችሁ እንግዳ ከሆናችሁ እነዚህ ስህተቶች እንዳትሰሩ። የመጀመሪያው ማንነታችሁ እንዳታበላሹ። ማንነታችሁ የሚባለው የተወለዳችሁበት ሀገር ሀገራችሁ ሁለተኛ የትውልድ ቀናችሁ፣ ሶስተኛ ስማችሁ፣ አራተኛ የማንነት ጉዳያችሁ አጠቃላይ ያለው ሁኔታ። ይህን እንግዲህ በቀላል ለማስረዳት ልንምችለው ምንድን ነው የመጀመሪያው የተወለዳችሁበት ሀገር እንበልና ቡርኪና ፋሶ ተወልዳችሁ ኬንያዊ ነኝ ካላችሁ በኋላ ላይ ረዥም ዓመት ስትኖሩ እናንተ ብቻ ሳትሆኑ የልጅ ልጆቻችሁ ቡርኪና ፋሶ ነው እየተባለ የሚጠራው ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። ምክንያቱም አውሮፓ ላይ ዩኬ ላይ፣ አሜሪካ ላይ እንደምታውቁት በሰለጠነው ዓለም አንድ የተቀመጠ ዳታ በምንም አይነት ሊቀየር አይችልም። የሚቀየርበት ምክንያት አለ፣ እሱን እነግራቸዋለሁ። መጨረሻ ላይ ሊቀየር የሚችልባቸው በተለይ አውሮፓ ላይ ከሆነ በዚህ መንገድ ማንነት ከተቃወሰ፣ የትውልድ ቦታ ከተቃወሰ፣ የትውልድ ቀን ከተቃወሰ፣ ስለዚህ ስም፣ ሀገር ከተቃወሰ የሚስተካከልበትን መንገድ አሳያችኋለሁ። ግን አዲስ ከሆናችሁ በፍጹም ማንነታችሁን እንዳታበላሹ። በሆነ ሀገር መስጠት ከፈለጋችሁ ኬዝ የሆነ ነገር ማድረግ ከፈለጋችሁ ደጋግማችሁ አስባችሁ፣ ሪስክ አለው ስለምል እሱን ሪስክ ወስዳለሁ ብላችሁ ነው ማንነታችሁን መደምደም ያለባችሁ። ይሄ እንግዲህ በአሳይለም ፕሮሰስ ላይ ላሉ ሰዎች ነው ይሄ በጣም የሚመለከተው። ማንነት ጋር በተገናኘ በጣም በጣም በጣም በጣም ወሳኝ ነው እንዳልኳችሁ። ከዛ በኋላ ያለው ከእናንተ በኋላ ያለው ጀኔሬሽን በሙሉ ያ ማንነት ነው የሚይዘው። ስለዚህ ያ ዜግነት ለማያሰጥ ሊሆን ይችላል። ነገሮች ደግሞ ነገ ላይ ሲቀየሩ ለምሳሌ አንድ በዚህ 2025 የገጠመው የሶሪያን የገጠመውን ነገር ላስታውሳችሁ። ሶሪያን እንግዲህ ታውቃላችሁ። ከ2015 14 ጀምሮ የእርስ በርስ ጦርነት ነበረባቸው። አውሮፓውያን በራቸውን ከፍተው ለሶሪያውያን ሁልጊዜም ክፍት ነበር። አሁን ዲሴምበር ይመስለኛል ጦርነቱ አበቃ፣ አበቃ ሳይሆን አማጽያኖቹ አሸነፉ። ዲክታተር የተባለው ዲክታተርሺፕ መንግስቱ፣ መሪያቸው ራሺያ ገባ፣ ተሸነፉ። አሁን የሚመራው ሲታገል የነበረው የሶሪያ አማጽ መንግስት ሆኗል። የአውሮፓ ዩኒየን ምንድን ነው ያለው? ከዚህ በኋላ ለሶሪያውያን ወረቀት መስጠት አንችልም፣ አንፈልግም፣ አሁን ፕሮሰስ ላይ ያላችሁ ተመለሱ፣ ሌሎችም ሌሎችም ችግር ያለባችሁ ተመለሱ የሚል ነው። እና አንዳንድ ነገሮች ሀገራት ላይ ሲቀየሩ አብሮ የሚቀየር ነገር ሊኖር ይችላል። ስለዚህ ማንነት በጣም ወሳኝ ነው። ሁለት ሶስት ጊዜ ማሰብ ያስፈልጋል። በጣም እንደዚህ አይነት ነገር ካላቸው ሰዎች በቅርበት መማከር ያስፈልጋል። በመጀመሪያ ይሄ ስህተት እንዳትሰሩ ምክንያቱም ማንነታችሁ በትክክል ሆኑ እንኳን ወረቀት ባይኖራችሁ ማንነታችሁ ትክክል መሆኑ በራሱ በጊዜ ሂደት ውስጥ ወረቀት ያመጣል በትምህርት በትዳር በስራ አንዳንድ ጊዜ መንግስት በሚያወጣቸው ማሻሻያዎች ማንነታችሁ ካለ ብዙ ያስቸግራችሁ ስለዚህ ይህም በጣም ማሰብ ይጠበቅባችኋል በሁለተኛነት ደረጃ ወንጀልና ብድርን በጣም መፍራት መጠንቀቅ አለባችሁ ስደት ላይ ካላችሁ አሜሪካም ብታውቁት ክሬዲት ስሪ በጣም እንዴት አስቸጋሪ እንደሆነ አውሮፓም ላይ አለ። ብድርን ብድርንና ከወንጀል ነክ ነገሮችን ወንጀል ነክ ሲባል እንግዲህ ከፐብሊክ ትራንስፖርት ጀምሮ እያንዳንዱ ሂስትሪያችሁ ላይ ሊያመጡና ችግር ሊያመጡ ነገር አብረችሁ ሊከተሉ የሚችሉ ነገሮች ካሉ አላስፈላጊ ጸቦች ሊሆኑ ይችላሉ። ሱፐርማርኬቶች ስትገቡ የተለያየ ነገር መክፈላችሁን እርግጠኛ መሆን፣ ስትወጡ ሱቆች ውስጥ የተለያዩ ነገሮች በፖሊስ ሬጅስተር ተደርጎ ሂስትሪ እንዳይሆንና የሆነ ብድር ውስጥ ገብታችሁ ደግሞ ያንን ብድር መክፈል አቅቷችሁ እሱም ሂስትሪያችሁ ላይ ሬጅስተር እንዳይሆን እነዚህን ሁለት ነገሮች ብድርንና ወንጀልን አጥብቃችሁ መጠንቀቅ ይጠበቅባችኋል ማለት ነው። በሦስተኛነት ደረጃ ቋንቋንና የነጮችን አኗኗር እንደ እርኩሰት መቁጠር እንደ ጥሩ እንዳልሆነ መቁጠር የእኛን ደግሞ እንትን ማድረግ፣ ለምሳሌ ነጮቹን አኗኗር አንዳንድ ጊዜ የማስተውለው ነገር ምንድን ነው የሰት እንዳሰሩ እኛ ሰርተነዋል። በቃ እነዚህ ሰዎች የሚኖሩት ምናምን፣ የሚበሉት ምግብ፣ ሰዓት አጠቃቀማቸው ኤክስትሪም ሄደው የሚያካብዱ የሚያጋንኑ የሚመስሉ ነገሮች አሉና የእነሱን እንደሆነ ነገር ቆጥረን የእኛን ደግሞ እንደሆነ ነገር ቆጥረን ከሆነ እንቸገራለን። ስለዚህ መሆን ያለበት ምንድን ነው? ከእነሱ የሚጠቅመንን ነገር እየወሰድን ቋንቋ ላይ አበሾች እንደዚህ እላለሁ። የእዚያ አገር ቋንቋ ተማርከው አልተማርከው ምንም ጥቅም የለውም፣ ቋንቋ ማወቅ ምንም አያመጣም፣ እንትን አያመጣም፣ እንደዚያ አያመጣም ይላሉ። ቋንቋ በጣም በጣም በጣም ወሳኝ ነገር ቋንቋ። ግን እንደየሰው ይለያያል። አንዳንድ ሰው ቶሎ ይለምዳል፣ አንዳንድ ሰው ቶሎ አይለምድም። ሁላችንም ጋር ያለ ችግር ነው። ሁላችንም የተቸገርንበት ነገር ነው። ስለዚህ ቋንቋ ላይ ትዕግስትና ጊዜ ነው የሚያስፈልገው። ታግሳችሁ ጊዜ ሰጥታችሁ እየኖራችሁ ማድረግ ያለባችሁን ነገር እያደረጋችሁ ቋንቋን መልመድ ትችላላችሁ። ስለዚህ ማየው ነገር ምንድን ነው? የነጮች ምግብ ይሉኛል። አንዳንድ ልጆች በቃ ካንሰር ነው፣ ኦርጋኒክ አይደለም፣ ምግብኛ ጋር ቀረ፣ ላይፍኛ ጋር ቀረ ምናምንም ይሉ አሉ። ኤክስትሬም ሄዶ የነሱን እንትን የሚሉ አንዳንድ ደግሞ ነጭ አምላክ ይደግሟል፣ ነጭ ያለ ሁሉ ልክ የሚመስለው። ሁለቱም ልክ አይደለም። እኛም ደግሞ በቃ እኛ ብቻ ነን ሀገር፣ እኛ ጋን ኦርጋኒክ ምግብ ያለው እኛ ጋን ጥሩ ያለው። እሱም ልክ አይደለም። ብዙ ድክመቶች እኛም ጋር አሉ። ስለዚህ ኢትዮጵያና ኤርትራውያን ማድረግ ያለባቸው ነገር ምንድን ነው? ከነጮች ባህልም ቋንቋም ጋር በደንብ ከሚጠቅማችሁ ነገር ጋር መዋሃድ፣ ከማይጠቅማችሁ ነገር ጋር መለያየት። ይሄን ስህተት እንዳትሰሩ ገፍታችሁት፣ ገፍታችሁት በኋላ ላይ እንትን ያስፈልጋችኋል። እና የእነሱን ካዳበራችሁ ዞሮ ዞሮ ከነሱ ጋር ነው፣ ዘጠና ፐርሰንት የምታገኙት ማህበረሰቡ፣ ሌላም ዜጋ ቢሆን የነሱ እንትን ስለሆነ ያ በጣም ወሳኝ ነው ብዬ አስባለሁ። ይህ ስህተት እንዳትሰሩ። በሶስተኛነት ደረጃ የእኛን ህዝብ አለመስማት። ምናልኩኝ የእኛን ህዝብ የትኛውን ስራ አይወደውም? በፍጹም ፖዚቲቭ ማይንድሴት የሌለውን የእኛን የኢትዮጵያና የኤርትራን ኮሚኒቲ እየሰማችሁ ስራ ላይ ሰንፍናን የሚያመጡ ነገሮችን ስራን መናቅ፣ ትምህርትን መናቅ፣ ሲስተምን መናቅ ጥሩ ያልሆነ ፖዚቲቭሊ ነገሮች እንደሚለወጡ ማያምን ከሆነ ያንን ነገር በጣም በጣም በጣም አጥብቃችሁ ሰት መስራት የለባችሁ በይሉንታ በፍርሃት ሰው ከብዷችሁ መሆን የለበትም ስለዚህ በማንኛውም ሁኔታ ማንንም ሳትፈሩ ወደ አላማችሁ የሚያደርሳችሁ ስራ ከሆነ ዝቅ ብላችሁ መስራት፣ መማር ካለባችሁ ዝቅ ብላችሁ መማር። የእናንተን አላማና አላማ እንጂ አውሮፓና አሜሪካ ዩኬ እና አውሮፓ መታችሁ ሰዎችን መስማት ሰዎችን ማስቀደም፣ የሚጠቅም ነገር ካለ እንሰማለን ሁልጊዜ። ነገር ግን ሰው ምን ይለኛል የሚባል ታሪክ የለም። አውሮፓ ላይ ያገኘነውን ነገር እንሰራለን። የምንሰራው ነገር ግን ወደ ዓላማችን ያደርሰናል ምንፈልገው ቦታ እስክንደርስ ነው ወይ፣ ነው ላይፍ ታይም ነው ወይ? ቆም ብሎ ማሰብ ያስፈልጋል። ስለዚህ የእኛን ህዝብ እንዳትሰሙ፣ እንዳትሳሳቱ። ይስተት በቃ ማንም የፈለገውን ያውራ፣ ማንም የፈለገውን ይበል፣ ማንም የፈለገውን ያስብ። እኔ ምንድን ነው የማደርገው? ወደ ዓላማ የሚያደርሰኝ ነገር ይሄ ስራ ከሆነ ሰራለሁ፣ ይሄ መንገድ ከሆነ ሄዳለሁ፣ አለቀ። እንዳትሳሳቱ። በአራተኛነት ደረጃ በተቻለ መጠን የምትማሩት ስራ የምትማሩት ትምህርት ወይ ስራ የምትሰሩት ስራ ራሳችሁና ጊዜያችሁ የምታጠፉበት ነገር ከወደፊት ቢዝነሳችሁና ላይፋችሁ ጋር የተገናኘ ቢሆን ይመረጣል። በተለይ ረዥም ጊዜ የምታሳልፉበት አምስት አስር ዓመት የምትሰሩ ስራ ከሆነ የራሳችሁን ቢዝነስ የመስራት ሐሳብ ያላችሁ ሰዎች ከሆናችሁ፣ እዛ ላይ ጊዜ እንታጠፉ። የራሳችሁን ቢዝነስ ማሰሩ ደግሞ ምን ማድረግ አለባችሁ? ቢያንስ ከአሁን ዛሬ ከዛሬ ጀምሮ ኢንቨስት ማድረግ መጀመር አለባችሁ። አክሲዮን በአማርኛ አክሲዮን ነው የሚባለው። በስቶክ ማርኬቶች ላይ ላይክ ይሄ ክሪፕቶ ምናምን ምናምን ምናምን ሳይሆኑ፣ ላይክ በትክክል እንደነ አፕል፣ እንደነ ቴስላ፣ እንደነ ማይክሮሶፍት፣ የተለያዩ የጀርመን ካምፓኒዎች፣ የተለያዩ የዩኬ ካምፓኒዎች፣ የተለያዩ የቻይና ካምፓኒዎች አሉና እነዛ ላይ የባለድርሻ አካላት መሆን አክሲዮን መግዛት በሁለት ሺህ በአንድ ሺህ ዩሮ ፓውንድ ከዛ በኋላ በየወሩ እዛ ላይ መቶ አራት መቶ እንዳቅማችሁ እንደ እቁ መጣል በአምስት አስር ዓመት ውስጥ ማታሰቡት ብር እዛ ላይ ይከማችላችኋል ይሄ ስህተት እንዳትሰሩ ይሄን ነገር እኔ ማን ነው በነገረኝ እያልኩ ነበር ስለዚህ እነዚህ ነገሮች አጥንታችሁ በዚህ ጉዳይ ላይ ባይዘ በጣም ብዙ ቪዲዮችን እንሰራለን አሁን በደንብ እየሰራንበት ስለሆነ በዚህ ጉዳይ ላይ በጣም በቂ መረጃ እንጻችኋለን ምን ላይ ኢንቨስት ማድረግ አለባችሁ ምንድነው ነገር ያለው ምናምን ስለዚህ ወይ ቢዝነስ ነው ወይ ኢንቨስትመንት ነው ኢንቨስትመንት በሁለት መንገድ ነው፣ ወይ ስቶክ ላይ ኢንቨስት የምታደርጉት ወይ ሪል ስቴት ላይ ነው። ሪልስቴት ኢንቨስት ለማድረግ መግዛት አለባችሁ አሴት አይደለም። ስለዚህ ያን ለማድረግ ደግሞ ጊዜ ይፈልጋል። እስከ ጊዜ ገዝታችሁ ገንዘብ እስክትሰሩ ድረስ ነገሩ ይሄዳል። ስለዚህ ከአሁኑ እዛ ላይ ብታደርጉ ቤስት የሆነ ወይ ነው። እንዳትሳሳቱ ከአሁኑ ወይ ቢዝነሳችሁ ላይ ፎከስ አድርጋችሁ እዛ ላይ ሴቪ እያደረጋችሁ ገንዘባችሁን ቆዩ፣ ወይ ደግሞ አሁኑ ኢንቨስት ማድረግ ጀምሩ። ይጠቅማችኋል። ይሄ ነገር በጣም በኋላ ላይ እድሜ እየገፋ ሲሄድ መስራት ሲደብራችሁ ሄዳችሁ ፀሐይ ያለበት ሀገር እግራችሁን ዘርግታችሁ መኖር የምትችሉት ዛሬ የሆነ ነገር ካደረጋችሁ ነው። ይቻላል። አ በመጨረሻ እንግዲህ በስድስተኛ ደረጃ ከማይጠቅሙ ወዳጆች፣ ከማይጠቅም ቦይፍሬንድ፣ ከማይጠቅም ገልፍሬንድ፣ ከማይጠቅም የትኛውም ነገር ራሳችሁን መጠበቅ አለባችሁ። ይህን ስህተት እንዳትሳሳቱ። ስደት ላይ ሰዎችን የሚጎዳው ነገር ይሄ ነው። ይሄን እንደ ቲፕ ያዙልኝ። ከማይጠቅማችሁ ሰው ነጭ ሊሆን ይችላል ሀበሻ ሊሆን ይችላል። ማይጠቅማችሁ ሰው ከሆነና የወደፊት ህይወታችሁን አብሯችሁን ሊገነባ ማይችል ከሆነ ጓደኛም፣ ሌላም ግንኙነት መጠንቀቅ አለባችሁ። ይህን ስህተት እንዳትሰሩ። አብራችሁ ረዥም ጊዜ እየተቋሰላችሁ በቶክሲክ ሁኔታ ውስጥ ካለፋችሁ ቀጥሎ ላይፋችሁ ኤነርጂ አይኖረውም። ዛሬ ያላችሁ አቅም ዛሬ ያላችሁ ኤነርጂ ለመስራት፣ ለመሮጥ፣ ለመውጣት፣ ለመግባት ነገ አይኖራችሁም። ስለዚህ እነዚህ ስህተቶች እንዳትሳሳቱ ሳሳቱ ልላችሁ ወዳለው በመጨረሻ እንግዲህ ማስተካከያ ከሆነ ለምሳሌ ኢንቨስትመንት ካልጀመራችሁ ኢንቨስትመንት አሁን ጀምሩ። የእኛንም ኮሚኒቲ በመፍራት ስራ ካልጀምራችሁ ጀምሩ። ከማንነት ጋር በተገናኘ ግን ማንነት ለምሳሌ ቢበላሽብኝ፣ ዋናው ሰው ስለሆነ ለስራውም፣ ለኢንቨስትመንቱም፣ ለጓደኛም፣ ለመውጣትም፣ ለመግባትም ማንነት ወሳኝ ስለሆነ ማንነት ቢበላሽብኝ እንዴት ነው የማስተካክለው? የመጀመሪያው ማንነታችሁ ከተበላሸ በሀገራችሁ በርዝ ደይ ካርድ በማሰራት ወሳኝ ኩነቶች ላይ ኢትዮጵያ ከሆናችሁ ለምሳሌ ፓስፖርታችሁ ወሳኝ ኩነት ወረቀታችሁ ምናምን፣ ይሄ በጣም ከሕግ አግባባይታችሁ ከጠበቃ ጋር ተማክራችሁ ከሶሻል ወርከሮች ጋር ተማክራችሁ ነገሮቻችሁን በወረቀት አስደግፋችሁ የተበላሸ ማንነትን ማስተካከል በፍርድ ቤት ይቻላል። ስም ሊሆን ይችላል፣ የትውልድ ቦታ ሊሆን ይችላል፣ ዜግነት ሊሆን ይችላል። ያው ዜግነታችሁ መጀመሪያ ላይ ባይቀየርና ባይቀየር ይመረጣል። ይሄን ለማድረግ ከሆነም ግን የሚስተካከለው ከሀገራችሁ ኦሪጂናል ዶክመንቶችን ስታመጡ ነው ፍርድ ቤት አይቶ ውሳኔ ሊሰጥ የሚችለው። ይህን እንግዲህ ማድረግ የምትችሉት የትኛው ጊዜ ላይ ነው? የታወቀ ነው። በጣም ስቴብል ስታረጉ ነው። ገና በአዲስነታችሁ ነገሮች መስመር ሳይዙ ዶክመንት ምናምን አመታችሁን ነገር ማድረግ አይጠበቅባችሁ። ይህን ስትን ታሰሩ ከቆያችሁ ቤተሰብ ካለ ልጅ ካለ ነገሮች ካሉ የሆነ ነገር የሚፈጠር ባካፕላን ካላችሁ ያን ነገር ብታረቡ ትና ዲቴል ነገሮች ስለ ወረቀት በዚህ ዩቱብ ቻናል የምንሰራ ይሆናል። በድጋሚ በዚህ ከማንነት ጋር በተገናኘና የተለያዩ ወረቀቱ አይነቶች አሉ፣ ስፔሻል ጀርመን ላይ፣ ዩኬም ላይ እነዚህን ነገሮች በዚህ ዩቱብ ቻናል እንዳሰሳለን። ለዛሬ ግን ያዘጋጀንላችሁ የአውሮፓ ላይፍን ስህተት እንዳትሰሩ የሚል ቪዲዮችን ይሄን ይመስላል። ስለተከታተላችሁ እናመሰግናለን። ለሚጠቅመው ሰው ሼር አድርጉ። ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ ብታረ